እኛ ጋር ሲመጡ መጀመሪያ የምንነግራቸው ማጠፍ ብቻ እንዳልሆነ ነው። የእኛ ትሬኒንግ ለተለያየ አገልግሎት መሆን ይችላል ለፋርማሲ ላይ፣ ለፉድ ዴሊቨሪ፣ ለፋስት ፉዶች፣ ለተለያየ ነገሮች እንደመያዣ ይጠቀማልና ማርኬቱ በዛው ልክ ሰፊ ነው። የፔፐር ባክ ቢዝነስ ገበያው እና ህዝቡ ጋር ያለው ተቀባይነት ምን ይመስላል፣ ቤት ምን የተሻለ ፕሮዳክት ይሰራል የሚለውም አብረን አድቫይዝ እናደርጋቸዋለን ማለት ነው። ትሬኒንግ መወስደ ስራ ሲጀምሩ ፌስታል ነው ይተካል እያለን እያወራን ያለ ከ80 እስከ 120 ድረስ ያመርታሉ በቀን በስራ ሰዓት ማለት ነው። ምን አይነት ምን አይነት ግብአቶች ያስፈልጉናል? የፔፐር ባክ ቢዝነስን ለመ የወረቀት በአይነት ግራሙ ባነሰ ቁጥር ኮስታቸውን እያነሰ ነው የሚመጣው። ወደ ቢዝነሱ ጆይን ሲያደርጉ የሚያስፈልጉትን ነገር ትሬን አድርገው ሲጨርሱ እኛ እናዘጋጅላቸዋለን። ስልጠናው ስንት ጊዜ ይፈጃል? ከውጭም በኋላ ፎሎአፕ እናደርጋቸዋለን። ከህትመት ውጪ 15 ብር እስከ 21 ብር ባለ ውስጥ መጀመር ይችላል። ከነ ህትመቱ ደግሞ ከ40 ብር እስከ 47 ብር ባለው ውስጥ መቶ እቃዎችን ፒክ አድርጎ የራሱን ስራ መጀመር ይችላል ማለት ነው። ለሰልጣኝ ሲሆን ደግሞ ስፔሻል ዲስካውንቶች እና ነፃ ዲሊቨሪ ይኖረናል ማለት ነው። ከ ዘጠና ፐርሰንት በላይ አዋጭና በትንሽ ካፒታል መሰራት የሚችል አትራፊ ቢዝነስ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰንብታችኋል። ከሰሞነኛው እንግዲህ እንደሚታወቀው የአየር ብክለትን ከመቀነስና የአካባቢ ቆሻሻን ከማስወገድ አንጻር ፌስታል መከልከልን አስመልክቶ አዋጭና ትርፋማ የሚያደርጋችሁን የቢዝነስ አይነት ይዤላችሁ መጥቻለሁ። ወደ ውስጥ ገብተን የቢዝነስ አይነቱንና አዋጭነቱን ጨምሮ ጠቅለል ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ከፕሮግራሙ ጋር አብሬያችሁ ቆይታ ማደርገውን እኔ ናፍቆታማ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አብራችን ቆዩ። ሰላም እንዴት ነ ሰላም እንዴት ነሽ? ከጀርባችን እንግዲህ ስልጠና የሚሰነጥሉ ልጆች እያየውኝ ነው። በተለይ እንደ እኔ ደግሞ በአሁኑ ሰዓት ከወጣው አዋጅ ጋር በተያያዘ በጣም አዋጭና ትርፋማ የሚያደርግ የቢዝነስ አይነት ነው ብዬ አስባለሁ፣ የፔፐር ባግ ቢዝነስ። ስለ ፔፐር ባግ ቢዝነስ ከማውራታችን በፊት ግን ስምና የስራ ድርሻን አስተዋወቅልን። ሳሙል እባላለሁ የስኪል ፎይ ትሬኒንግ ሴንተር መስራችና ማናጀር እስኪ ለተመልካቾቻችን ግልጽ እንዲሆን ትንሽ ስለ ካምፓኒው ፕሮፋይል አንሳለን። ስኪሊፋይ ማን ነው? ምን አይነት ስራዎችን እየሰራ ይገኛል? ስኪሊፋይ በዋነኝነት ስኪሊፋይ የሚለውን ስም ይዞ የተንቀሳቀሰ ያለው ባክግራውንዳችን ፔፐር ባግና ፋሽ ላይ ስለነበር እኛ እየሰራን ያለን አሁን ሞር ፓኬጂንግ ላይ አሁን ከጊዜውም ጋር ከአንዳንድ ነገሮችም ጋር ሞር የፔፐር ስራዎች ላይ ያለ ነው። ፔፐር ባግ እና ተያዥ ፔፐር ፓኬጂንጎችን ትሬይን እያደረግን ሰዎችን ወደ ስራ እያስገባ እንገኛለን። በዋነኝነት እሱ ነው እየሰራን ያለ ነው። ከጀርባው ግን ብዙ አጫጭር ትሬኒንጎች ይኖራሉ ስኪሊፋይ ላይ። ከዚህ ቢዝነስ በተጨማሪ የምትሰሩት ስራ አለ? አለ እኛ ባክግራውንዳችን እንዳልኩሽ ፋሽን ላይ እና ሌላ ክራፍቶች ላይ ነው፣ ግን ፔፐር ባግ እንሰራ ነበር ከበፊትም። አሁን ደግሞ ወደ ማሰልጠን አጭር ለማይባሉ ጊዜያቶች ወደሞስከ8 ከ9 ወር በላይ ትሬኒንጉ ላይ ቆይተናል ማለት ነው። መልካም እንግዲህ፣ በፔፐር የሚሰሩ ብዙ አይነት ባጎች አሉ። ለምሳሌ ያክል ለኬክ፣ ለፒዛ፣ ለበርገር የሚባል አይነት አለእና እናንተ ባጉን ብቻ ነው የምትሰሩት ወይስ የፒዛንም የኬክንም ያካትታል? እኛ ሁሉንም ነው የምንሰራው፣ ሁሉንም አይነት ፓኬጂንጎች ነው የምንሰራው። እናስተምሮም እነዛ ነው ሞር በጣም እንትን አድቫንስድ ሲሆኑ እና ማርኬታቸው በጣም ሰፋ ባለ ቁጥር ሌላ ማሽን የሚያስፈልጋቸው ነገሮች አሉ። እነሱ ሰርቪስ የሚያሰሩበትን ሁኔታ እናመቻችላቸዋለን። እዚህ ግን ሙሉ ለሙሉ በእጅ የሚሰሩ በእጅ መሰራት የሚችሉ በአነስተኛ በጀት መጀመር የሚችሉትን የፔፐር ባግ ፒዛ ቦክስ፣ በርገር ቦክስ፣ ኬክ ቦክስን ጨምሮ ሙሉ የሲልክ ስክሪን ህትመትን በበቂ ሁኔታ ትሬን አድርገናቸው ስራ እያስጀመርናቸው እንገኛለን። የፔፐር ባግ ቢዝነስ አሁን ከወጣ አዋጅ ጋር ተያይዞ ምን ያህል አዋጭ ነው ተብሎ ይታሰባል? አሁን ብዙ ነገሮች አቅሏል ብለን እናስባለን። አዋጁም ምን ይዞ መጣ? ፈላጊ ፈላጊው ኖረ ማለት ነው። በፊት ስንሸጥ የነበረው ለሚፈልጉ ሰዎች ነው ብዙ ስንሸጥ የምንቸገር የነበረው ሰው አዌርነስ አልነበረውም። ፔፐርባግ ምንድን ነው ከሚለው ጀመረ ነበር የሚሸጠው። አሁን አትሊስት የሆነ አይነት ነውሃዊ ኖረው እና በኳሊቲ እና በተለያዩ ነገሮች ዙሪያ ነው ከሰዎች ጋር የምናወራው ማለት ነው። የአዋጁ ምን ይዞ መጥቷል? ዲማንድ ፕላስ አዌርነስ ፈጥሮልናል ማለት ነው። ስለዚህ የሚመዘገበውም ሰልጥኖ ስራ የሚጀምረውም ሰው ያን ያክል ድካም አይኖሩም። ከመጀመሪያው ጀምሮ አስረድቶ የሚሸጠው፣ ኦልሬዲ አሁን ፔፐርባግ ምን እንደሆነ ለምን እንደሚያስፈልግ ብዙ ነገሮችን ከአዋጁ ጋር ተያይዞ ሰው አዌርነስ ኖሮታል። ፕላስ እንዳልኩሽ ፌስታል ሊተካ የሚችል ነገር እንደመሆኑ መጠን አላቂ ነገር እንደመሆኑ መጠን ሰፊ ማርኬት ነው ያለው። ወደንብ የተንቀሳቀሰ ነው ያለው ከዚህ በፊት ካለው አሁን ላይ ምን አይነት እድል ይዞልን መጥቷል ብለ ታስባለ አንተ? እንደ ግል ማርኬቱ በሰፋ ቁጥር ብዙ እንሸጣለን፣ ብዙ ሰው ጆይን ማድረግ ይችላል፣ ብዙ ሰው ማትረፍ ይችላል። ከፌስታል ጋር ተይዞ የወጣ አዋጅ ምንድን ነው ያደረገው? ሰው እንዲጠቀም አድርጎታል። ፔፐር ባግ አገልግሎት ሰጪዎችም ሰርቪሳቸውን ወይም ፕሮዳክታቸውን በፔፐር ባግ ፓክ ማድረግ ሲጀምሩ አምራቹ ሞር ይሸጣል ማለት ነው። ሞር ተሸጣ ማለት ደግሞ ሞር ተጠቀመ ማለት ነው። እኛም ደግሞ ብዙ ሰዎችን አሰልጥነን ከበፊቱ የተሻለ በደንብ የስራ እድል እያገኙ ነው ያሉት። እኛ በኩልን ይመቻችላቸዋል ማለት ነው። የፔፐር ባግ ቢዝነስ ለብቻው ጥቅሙ ምንድን ነው? ጥቅሙ የመጀመሪያው ነገር የትኛውም የሚፈልግ ሰው ነክል የትምህርት ደረጃ አይፈልግም። ነክል ካፒታል አይፈልግም። በአነስተኛ ካፒታል በአጭር ጊዜ ትሬኒንግ ስራውን ጆይን አድርጎ ትርፋ መሆን ይችላል። የመጀመሪያው ትርፍ እሱ ነው። ሁለተኛ ነገር ፌስታልን እስከሆነ ድረስ ተክቶ ይሰራል ብለን የምናስበው የማያልቅ እንትን ዲማንድ ይኖረናል ብዬ አስባለሁ። ዴይሊ የምንጠቀመው ነገር ነው። ዜነት ስራ ነው። አላቂም ነገር ስለሆነ ያን ክል አምርተን ሸጠን የሚያልቅ ነገር አይደለም። ዴይሊ የሚሰራ ነገር ስለሆነ በጣም ትልቅ አድቫንቴጅ አለው ብዬ አስባለሁ። ሰው ትሬይን ሲያደርግ ደግሞ እኛ ጋር መቶ ትሬይን ሲያደርግ ምንድን ነው አድቫንቴጁ? እንዳልኩሽ እኛ ካለፍናቸው የቢዝነስ አስሎች በተጨማሪ ምን ቢያደረግ የተሻለ ይሆናል፣ እንዴት ቢሆን የተሻለ ይሸጣል፣ እንዴት ቢሆን የተሻለ ፕሮዳክት ይሰራል የሚለውን አብረን አድቫይዝ እናደርጋችኋለን። ማለት ትሬኒንግ ወስደው ስራውን ሲጀምሩ። የፔፐር ባግ ቢዝነስ ገበያው እና ህዝቡ ጋር ያለው ተቀባይነት ምን ይመስላል? አሁን በጣም ናይስ ነው። በፊት ከነበረው ወደኋላ ሂደን እንኳን በጣም ባንደርጥ ወደኋላ ሂደን አራት፣ አምስት፣ ስድስት፣ ሰባት ወሮች ላይ ወደኋላ ብንመለስ በፊት ከነበረው በጣም የተሻለ ነው። መጀመሪያ አካባቢ እንደጠቀስኩልሽ በፊት በሚሸጥበት ጊዜ ፔፐርባግ፣ ፔፐርባግ ፔፐር ምንድን ነው ከሚለው ጀመረች ነበር ማርኬቲንግ የምትሰሪው ማለት ነው። ይሄ እንደዚህ እንደዚህ ነው እንደዚህ እንደዚህ ነው ብለሽ ነው። አሁን በጣም የቀለለው እና ሰዎች ዘንድ አለው ብዬ የማስበው ነገር አትሊስት ሰዎቹ የሚገዛውም ሰው የሚጠቀመውም ሰው ፔፐር ፔፐርባግ ምን እንደሆነ የተሻለ አዌርነስ አለው ከበፊቱ። ያ ሆነ ማለት ተቀባይነት አለው ማለት ነው። ቢዝነሱን በተመለከተ ደግሞ እንዳልኩሽ ፔፐርባግ ኖርማል ሾፒንግ ባግ ብቻ ነው የሚመስላችሁ ሰዎች አሉ። ለተለያየ አገልግሎት ሆናል ይችላል ለፋርማሲ ላይ እንትን ላይ ለፉድ ዴሊቨሪ ለፋስት ፉዶች ለተለያዩ ነገሮች እንደመያዣ ይጠቀማልና ማርኬቱ በዛው ልክ ሰፊ ነዋል። ሰዎች ፔፐር ባግ ይሸጣሉ ብሎ ሲያስቡ እኛ ማስ እንዲያስቡ የምንፈልገው ነገር ምንድን ነው? ፌስታል ነው ይተካል እያለን እያወራ ነው ያለነው። ፌስታል ደግሞ በቀን ስንት ጊዜ እንደምንገዛ ስንት ጊዜ እንደምንይዝ እያንዳንዱ ምንገዛቸው ነገሮች እንደሚነካስበን በዛ ቦታ ገባ ማለት የማይልቅ ማርኬት እንደሚኖረው አስቦ እንዲመጡ ነው የምንፈልገው ማለት። በጣም ጥሩ። ለኬክ እና ለፒዛ እንደዚሁም ደግሞ እቃ ለምንይዝበት ፔፐር ባጎች የምንጠቀማቸው ማቴሪያሎች ይለያያሉ አይደል ይለያያሉ ፔፐር ባግ በባህሪው መያዝ ያለው ስያዝ፣ ደግሞ እንዳይገነጠሉ የሚያደርጉት ሪንጎች አሉ። እነሱን ከምስሩ ብለን እንጠራቸዋለን። መያዞቹን ገመድ ብለን እንጠራቸዋለን። ኬክ ቦክስ፣ ፒዛ ቦክስ፣ ሌላ ነገሮች ላይ ሲመጡ እርስ በርስ የሚሰካካ ወይም በኩላ ብቻ የሚጣበቅ ነገር ነው እንጂ የሚኖረው ያን ያክል ማንጠልጫ፣ ሌላ ብዙ አክሰሰሪ አይፈልግም። መያዣ ነገሮች ናቸው። ኬክ ቦክስ ስንሰራም እንደዛው ፒዛ ቦክስም ፓኬጂንግ ናቸው እነሱ፣ ግን እንደሚሰጡት ሰርቪስ ስራቸውም አይነታቸውም ይለያያል። የምንጠቀመው ፕሮዳክትም የወረቀት አይነትም ይለያያል። ያ ማለትም ማለት ነው። ፐርባክ ስንሰራ ኦልሞስት አሁን ገበያ ላይ ወደ ነዚህ ወደ አራት አይነት ወረቀቶች ሁለት መቶ 250 ዱፕሌክስ ነው፣ መቶ አርባ ክራፍት ነው፣ ከመቶ ከ140 የተወሰነ ስላይትሊ የሚቀንስ ክራፍት አይነት ነው እኛው 100 ነች። ስለዚህ ምንድን ነው የወረቀት አይነት ግራሙ ባነሰ ቁጥር ኮስታቸውም እያነሰ ነው ይመጣውእና እንደሚሰጡት ሰርቪስም እንዳልኩሽ በአንድ አይነት የዋጋ ሬንጅ መቅለብ ስለማይችሉ ተጠቃሚው ለአቅራቢውም አማራጮች እንዲኖሩት በሚል ነው ወደዚህ የመጣ ነው። እንዳልኩሽ የመያዝ አቅማቸውም ዋጋቸውም ይለያያል ማለት ነው። ሌላ ግን ወደ ፒዛ ቦክስ፣ በርገር ቦክስ እና ተያያዥ ነገሮች ስንመጣ ልንጠቀማቸው የምንችለው ከዚህ የበለጠ ግራም ያላቸው አሁን ይህ ሚኒመም 250 ግራም ነው። ብዙ ጊዜ ኬክ ቦክስ በዚህ አይሰራ፣ ግን ከዚህ ግራም በዚህም ከዚህ ግራም በበለጡ ነው የሚሰራ ሶስት መቶ ሃምሳ ሁለት መቶ ሃምሳ በላይ በሆነ ዱፕሌክስ ነው የሚሰሩት ማለት ነው። ከህትመትም ላይ ያንበብ ስትሪንግዙም ከእነዛ በጣም የተሻለ ነው ማለት ነው። ግን እንዳልኩሽ የዋጋ ጭማሪ ስለሚኖረው ሞር ለተጠቃሚው አድቫንቴጅ እንዲሆነውም አማራጭ እንዲኖረው እነዚህ መስራት ይችላል ማለት ነው። ስለ ግብአቶቹ እናንሳ እስኪ፣ ምን አይነት ምን አይነት ግብአቶች ያስፈልጉናል የፔፐርባክ ቢዝነስን ለመጀመር? ቢዝነሱ ጆይን ሲያደርጉ የሚያስፈልጉትን ነገር ትሬን አድርገው ሲጨርሱ እኛ እናዘጋጅላቸዋለን። ኢፋጋ ትሬን አድርገው የሚሰለጥኑበት ጊዜ አስፈላጊ የምንላቸው ወይም ደግሞ ማይቀሩ የምንላቸውን ፓኬጆች ከማማከር ጀምሮ ያስፈልጋሉ የምንላቸው ነገሮች እናቀርብላቸዋለን። ከነዚም ውስጥ በዋነኝነት ነቀምሱር፣ ወረቀት፣ ማጣበቂያዎች፣ ኤክስትሪም ማሽን፣ ገመድ፣ መብሻ፣ መንጨፍለቂያ፣ ተያያዥ ነገሮች ወደ 19 አይነት ኮምፖኔንቶች አሉት። ከዛ ውስጥ ማንዳቶሪ የሚባሉትን እናዘጋጅላቸዋለን ማለት ነው። ፔፐር ባክስን ጀመር ጀምር የሚያስፈልገው ሁለት አይነት ወረቀቶች ይኖሩናል ገበያ ላይ የምናገኛቸውን በስፋት እነሱ ነው። ዱፕሌክስ እና ክራፍት ይባላሉ። እነሱ እንጠቀማለን። ከዛ ከምሱር ይኖረናል። ለመዳለን መብሻ፣ መጨፍለቂያ፣ ኮላ ተያያዥ ነገሮች ይኖሩናል። ብሩሽ፣ መቀስ፣ ሜትር፣ ማስመሪያ እነዚህ አይነት ነገሮች ይኖሩናል። ወደ ሀት መቶ ስንመጣ ደግሞ አስፈላጊ ኬሚካሎች፣ ትናንሽ ስራ የሚያቀድልን ማሽኖች ይኖሩናል ማለት ነው። ኢሜልሽ የሚሰራል ላይት ቦክስ ወይም ኤክስፖዠር ዩኒት የሚባለው ሲልክ ስክሪን ማሽን ስመንት የሚሰራልን ኢመልሽኑ የሚሰራልን ኬሚካል ላከር፣ ሴንቲታይዘር ተያያዥ ነገሮች ያስፈልጉናል ማለት ነው። ከዛ በኋላ እነሱን ከጨረስን በኋላ ፊልም አርገን ወደ ህትመት ስመጣ ደግሞ ስኩጅ፣ ቀለም፣ ቲክነር እና ፒግመንት የሚባሉ ነገሮች ይኖሩናል ማለት ነው። ህትመት ላይ ስመጣ እነሱ አስፈላጊ ነገሮች ናቸው። እነሱን ሁሉ የያዘ ፓኬጅ አዘጋጅታ ነው የምንጠብቃቸው ከስልጠናው ጋር ማለት ነው። ስለ ፔፐር ባግ አይነቶችን እና ስለ ግብአቶቹ ነግረናል። በተወሰነ መልኩ ደግሞ ፕሮሰሱን ብናይ ደስ ይለኛል። በቃ በተቻለን አቅም ተማሪዎቻችን እንደምናሳያቸው ሞሉ በጣም ቀላል እና ሾርት ሜት በሆነ ወይ አብረን አንድ ባክ እንሰራለን ማለት ነው። ላርጅ ሳይዝ እንሰራለን ደስ ይለኛል። ይሄንን ፔፐር ባክ ሰርቼ ለማጠናቀቅ ስንት ደቂቃ ነው የፈጀት? ማክሲሙም ስንት ደቂቃ የፈጀሽ ይመስል ይችላል? አምስት ደቂቃ ከምና ነው የፈጀብ። ስለዚህ ያን ያክል ቀላል ነው። ስል በሞር አድቫንስ የሆነ ሰው ስራው ላይ ቆየ ሰው ሲሰራ ደግሞ ከዛ በአነሰ ደቂቃ ይሰራዋል ማለት ነው። ነገሩ ምንድነው ተቆርጦ የተዘጋጀ ወይም ለፎልዲንግ ሬዲ የሆነ ወረቀት ካገኘሽ በአምስት በስድስት ደቂቃ የመጀመሪያው መስራት ትችያለሽ ማለት ነው። ለማጅን ደመሆን ይመጣን እኔ በስድስት ደቂቃ ከጨረስኩኝ ሌላዎቹ ደግሞ በደንብ ለምደው ሲወጡ በጣም አክቲቭ ይሆናሉ ብዬ አስባለሁ። ሞር ደግሞ እንዳልኩሽ ቅድም ከነበረው በጣም ብዙ ለመስራት የቅብብሎች ቢሆን፣ ያ ማለት ቆራጭ፣ ሌላ ሰው ፎልዲንግ የሚሰራ ቦታ የሚሰራ ከምስሩ ሌላ ነገር የሚያስገባ ሰው ስራ ሰትነው ሲሆን ደግሞ ሞድ በጣም ይፈጥናል ማለት ነው። ግን አንድ ሰው ሙሉ ቢሰራው እና የተዘጋጀ ነገር ቢሰጠው ከአምስት ከስድስት ደቂቃ ውስጥ አዲስ ሰው መስራት ይችላል ማለት ነው። አንድ ሰው እዚህ ቢዝነስ ውስጥ ከገባ በኋላ በቀን ምን ያህል ማምረት ይችላል? ሁለት አይነት አሰራሮች አሉ። ፕሮዳክሽን ላይ ስንመጣ ማለት ነው። ትሬኒንግ ላይ ሲሆን የራሱ የሆነ ሰዓት ስለሚኖረ በዛ ሰዓቶች ውስጥ ይሰራል። አዲስም ስለሆነ ያነክል ሰዓት። ፕሮዳክሽን ላይ ስንመጣ ግንኛ ስናስመርት እንዴት ነው የሚሆነው? ሁለት አይነት አሰራር አለ። የመጀመሪያው ነገር ቅብብሎች ነው። ብዙ ጊዜ ሙሉን አንድ ሰው አይሰራው ፕሮዳክሽን ላይ ሲሆን ማለት ነው። ግን እንበለና ታይሙን ለመግለጽ ያክል ወይ ደግሞ አንድ ሰው በቀን ምን ያህል ያመርታል የሚለውን ጥያቄ ለመመለስ ያክል አንድ ሰው በጣም ጎበዝ የምንላቸው ሰራተኞች ከሰማኒያ እስከ መቶ ሀያ ድረስ ያመርታሉ፣ በቀን በስራ ሰዓት ማለት ነው። ከዛ ውጭ ግን ኖርማል አቬሬጅ የሆነ ፔፐርባግ ምርት ይኖረን ብንል አንድ ሰው ከሰማኒያ እስከ ሰባ ድረስ ተረጋግቶ መስራት ይችላል ብለን እናስባለን። ሰልጣኞች ሰልጥነው ከወጡ በኋላ ከተተ ታደርጉላቸዋላችሁ አላችሁ ወይስ ዝም ብላችሁ ነው የምትለቁት? አሰልጥናችሁ የስልጠና የመጨረሻ ቀን የሚሆነው ብዙ ጊዜ ሲልክ ስክሪን ነው። ሲልክ ስክሪን በደንብ ከተማሩ በኋላ ክላስ ላይ ትንሽን ቆየና፣ ዲስከስ ማድረግ የሚፈልጉ ስለ ቢዝነሱ ማማከር የሚፈልጉ ሰዎች፣ ኢንዲቪጁዋል የሚፈልጉ ሰዎች ቢሮ ኦፊስ አለን፣ ኦፊስ እየመጡ ኢንዲቪጁዋሊ ዲስከስ እናድርጋለን ስለ ቢዝነሱ ሰልጥነው ክፍለ ሀገር መሄዱ ከሆነ ደግሞ እንዳልኩሽ በስልክ ኮሚኒኬት እናደርጋለን። ክላስ እዚህም ከሆኑ ኢቨን በስልጠና ቀን እንዳልኩሽ በአራት ቀን ወይ በምናምን ቀኖች ሰልጥነው ክሊር ያለሆነላቸው ነገር ካለ ያን ኮርስ በምንሰጥበት ቀን ኮሚኒኬት አድርገን ያለምንም ተጨማሪ ክፍያ ክላስ ጆይን አድርገው የሚያዩበት ሁኔታዎች አሉ። ቢዝነስም ላይ ከገቡ በኋላ ሜይ ቢ መሀል ላይ ዕቃ ቢጠፋ የቃጥረት ቢኖር ሞር ከነሱ የተሻለኛ ኮኔክሽን ስለሚኖረን ዕቃዎችን ፈልጉ የማገናኘት እዚህም ካለ ከዚህ መስጠት፣ ስራው ላይ ግራ ያላቸው ነገር ካለ አድቫይዝ የማድረግ ፎቶ የላኩልን ኮሜንት መስጠት ይሄ እስካሁን የቆየንበት ትሬንድ ነው ማለት ነው። ከስልጠና በኋላ ያለን ፎር አፕ ነው። ከማሰልጠንም በተጨማሪ የማማከር አገልግሎቱም በደንብ ያገኛሉ፣ ደንበኞች ቢመጡ ማለት ነው። ኦፍኮርስ በደንብ ከስልጠናው በኋላ እንዳልኩሽ ለብቻው ማውራት የሚፈልግ ሰው ቢሮ መጥቶ ያወራናል። ክላስ ላይ መጠየቅ ያለባቸውን ነገሮች ከስልጠናው ውጭ ፍሪ ሆነው እጃቸውን እያነሱ ሊሆን ይችላል። የግሩፕ ዲስከሽን ይኖረናል፣ በዛ ዙሪያ ማውራት እንችላለን። ከሄዱም በኋላ ግን ያ ነገር ይቀራል ማለት አይደለም። ኢቨን ስራዎች ሲገብዷቸው ማርኬት ላይ ያለ ነገር ሲጠፋ ኮሚኒኬት እያደረገን ሰውን አብረን መስራት እንደምንሰራ ነው። እንደ ባለሙያ ሰዎች እዚህ ቢዝነስ ውስጥ ከመግባታቸው በፊት ምን ማወቅ አለባቸው ብለህ ታስባለህ? እኛ ጋር ሲመጡ መጀመሪያ የምንነግራቸው ማጠፍ ብቻ እንዳልሆነ ነው። እኛ ትሬኒንግ ፕላስ እኛ ጋር ሲመጡ መሸጥ እንደሚችሉ አምኖ እንዲመጡ እንፈልጋለን። እንዳልኩሽ እኛ እስከ መጨረሻው የምናግዛቸው ቆንጆ ጥሩ ነገር ሰርተው እንዲሄዱ ነው። መሸጥ የሚችል ሲሸጡ ምን ብሎ እንደሚሸጡ የተወሰነ ማርኬቲንግ ቲፖች ይኖሩናል። እነዛን ጨምረው ብዙ መሸጥና ኳሊቲ ያለው ነገር መስራት እንዲችሉ ነው የምናግዛቸው፣ እኛ በዋነኝነት ማለት ነው። ከዛ በኋላ ግን እንደ ኤግዛምፕልም ሲመዘገቡ የምናወራቸው ምንድን ነው፣ ምንም ያክል ውድ ነገር እጅሽ ላይ ቢኖር፣ ምንም ያክል የሚያምር ነገር እጅሽ ላይ ቢኖር፣ ስሸጪ ነውና ብር የሚሆነው። መሸጥ መቻል እንደሚችሉ አምኖ ቢመጡ ስራ ይቀላል ማለት ነው። ቢዝነስ የሚገቡ ሰዎች የተወሰነ ሀስል ይኖረዋል፣ የተወሰነ ያን ያክል አልጋ በአልጋ የሆነ ነገር ላይኖር ይችላል፣ ግን በጣም ኢዚ ቢዝነስ፣ በትንሽ ካፒታል የሚጀመር ቢዝነስ፣ ትንሽ ከጠነከረን ምናተርፍበት ቢዝነስ እንደሆነ አስበው ቢመጡ ጥሩ ነገር የሚያገኝ ይመስለኛል። ሰልጣኞች ምንድነው ተጠቃሚነታቸው ከዚህ ሰልጥ ነው ሲወጡ? ሰልጣኞች እኛን መርጠው እኛ ጋር ሲመጡ ምንድን ነው የመጀመሪያ የሚያገኙት ነገር፣ አጠር ባለ ጊዜ እንዳልኩ ስራ አስፈቅደው ሊሆን ይችላል ከትምህርት ሊሆን ይችላል የሚመጡት። አጠር ባለ ጊዜ ቁም ነገር ቁም ነገር ያለው ሾርት ተርም ትሬኒንግ ያገኛሉ። ከዛም በኋላ የማማከር አገልግሎት ሙሉ አቅርቦት እንሰጣለን። ፕላስ እኛ ሄድንበትን ነገር እንዳለ እኛ ያለፍንበትን ነገር ሁሉ እናወራቸዋለን ማለት ነው፣ ስለ ቢዝነሱ ከውጭም በኋላ ፎሎው አፕ እናደርጋቸዋለን። ቢዝነስ ላይ ላሉ ልጆች ደግሞ ስራ የማገናኘት እድል አለን። በጣም ሰፊ ስራ ባይሆንም እኛ ጋር የሚመጡ ስራዎችን ስራ ላይ ላሉ ልጆች ብቻ ሰልክት አድርገን ስራ የምንልክበትም ሁኔታዎች አሉ። እነዚያም ጥቅሞች እንዳሉ ሆኖ እንዳልኩሽ ጥሩ ስራ እንዲሰሩ እናደርጋቸዋለን። አጠር ባለ ጊዜ በቂ የሆነ ስልጠና እንዲያገኙ እናደርጋቸዋለን ማለት ነው። ስልጠናው ስንት ጊዜ ይፈጫል? እኛ ጋ እንዳልኩሽ ነው፣ የሁለት ቀን ስልጠና አለን፣ የሶስት ቀን ስልጠና አለን። በጣም ከሄደ አራት ቀን ነው የሚሆናል። እንዳልኩሽ፣ ለአንድ ሰዓት ለወደ ሰዓት ሳይሆን ለግማሽ ቀን ነው ትሬኒንጋችን የሚቆየው፣ ግማሽ አራት ቀኖችን ፣ ግማሽ ሁለት ቀኖች እና ግማሽ ሶስት ቀኖችን ለምንድነው የሚለያዩት? ቀኖች ሁለት ቀን አንድ ቀን ምናምን ብለን የተለያየናቸው ምንድነው እንዳልኩሽ ብዙ ነገር አውቆት የሚመጣ ሰው አለ፣ አጭር ቀን ኖሮት የሚመጣ ሰው አለ፣ ከክፍለ ሀገር የሚመጣ ሰው አለ፣ እዚህ ጊዜ የለው ሰው አለ። ግን ቢዝነሱን ጆይ ማድረግ ያለባቸው ሰዎች ሲኖሩ በቀኑ ብቻ ቢዝነሱ እንደሸሹት አስፈላጊውን ነገር ሙሉ ቀን መግባት ካለብን ሙሉ ቀን ገብተን፣ ምሳሳት መግባት ካለብን ምሳሳት ገብተን የሚፈልጉትን ነገር በሚፈልጉት ቀን የመስጠት አቅሙም ትሬንዱም አለን ማለት ነው። ስኪፋይ ጋር ብዙ ጊዜ ቢዝነስ ሲጀመር የሆነ ተግዳሮት ይኖረዋል ብዬ ያስባለው እንደኔ፣ ከቢዝነሱ ጋር በተያያዘ ምን አይነት ተግዳሮት አጋጥሟቸው ያውቃል? የመጀመሪያው ነገር የማቴሪያል እጥረት ነው። ከዛ ዋጋ ፍላችሁ የት ያደርጋል። በጣም ግን የማቴሪያል እጥረት ስፔሻሊ ወረቀትና አንዳንድ የትምህርት እቃዎች ላይ እጥረት በጣም አለ። እና እንዳልኩሽ ቅድም ደግሞ አሁን በመከራ ነው የተገኙት ቅድም ያሳዩ ሻይና ፔፐሮች እና ቫራይቲ ይፈልጋል። ሰው አይነት ይፈልጋል። እንዳልኩሽ ከኮስትም ከኳሊቲም ከምንም አንጻር ለሁሉም አቅራቢ፣ ለሁሉም ተረካቢ አንድ አይነት ፕሮዳክት መስጠት ስለማንችል አይነት እንፈልጋለን። ግብአቶችን ከየት ማግኘት ይችላሉ እናንተ ከማሰልጠንም ባሻገር ግብአቶችን ታቀርባላችሁ እናንተ ጋር? እንዳልኩሽ እኛ ጋር ከተለያየ ክልል ከተሞች ከዚህም ብዙ ሰው ስለሆነ የሚመጣው አስፈላጊ የምንላቸውን እቃዎች እንዳለ ጠቅልለን በአንድ ቦታ አስተካክለን ፌር በሆነ ፕራይስ ገበያ ላይ ባለ ዋጋ ዴሊቨሪ እያደረገን ነው የምንገኘው። ኢቨን ወደ ክፍለ ሀገርም ወደ ተለያዩ ቦታዎችም እየላክን እንገኛለን። እኛ ጋር ትሬን አድርገው ለመሄዱ ልጆች ማለት ነው አድርገው ሄዳሉ። አንድ ቦታ የማግኘት እድዱ እንዳለ ሆኖ ማለት ነው። ለክልል ከተሞች በምን አይነት መንገድ ነው ተደራሽ የምታደርጉት? አሉን እዚህ ሰልጥነው እቃ ይዘው መሄድ ማይችሉ ሲሆን ኤክስፕረሶች አሉን፣ ከነሱ ጋር ኮንትራት አለን። እነሱ ሰጥና እቃው ሴፍ በሆነ ወይ ክላይንታችን ይደርስልናል ማለት ነው። ስለ ቢዝነሱ ስለ ስልጠናው አውርተህናል። እስቲ ስለ ካፒታል እናንሳ። ይህንን ቢዝነስ መጀመር የሚፈልግ ሰው በስንት ካፒታል መጀመር ይችላል? አሁን ከጊዜ በኋላ የመጣው ነገር እጁ ጆይን ከማድረጉ አንጻር ምናምን፣ ሰው ፈልጎት ይመጣና እጁ ያለው በጀት አይመጣጠንበትም ከጠቅላላ ለመጀመር ማለት ነው። እሱ ሲሆን ምን አመራጫ መጣነኛ ከህትመት ውጭና ከህትመት ጋር አንድ ላይ የሚል ማለት ነው ከህትመት ውጭ ከ15 ሺ ብር እስከ 21 ሺ ብር ባለው ውስጥ መጀመር ይችላል። ከነ ህትመቱ ደግሞ ከ40 ሺ ብር እስከ 47 ሺ ብር ባለው ውስጥ መቶ እቃዎችን ፒክ አድርጎ የራሱን ስራ መጀመር ይችላል ማለት ነው። እንዳልኩሽ ደግሞ ለሰልጣኝ ሲሆን ደግሞ ስፔሻል ዲስካውንቶች እና ነፃ ዴሊቨሪ ይኖረናል ማለት ነው። እኛ ጋር ሰልጥነው እቃ ሲገዙ የተወሰነ ዲስካውንት፣ ትንሽ የማይባል ዲስካውንት እና የእዛው ትራንስፖርት ይኖራቸዋል። እዚህ ቢዝነስ ውስጥ መግባት የሚፈልጉ ሰዎች፣ በተጨማሪም ደግሞ ስልጠናውን መሰልጠን የሚፈልጉ ሰዎች እናንተን በምን አድራሻና ስልክ ቁጥር ሊያገኟችሁ ይችላሉ? ቲክቶክ ላይ አት ስኪሊፋይ ብለው ወይም ደግሞ በ0968 43 80 80 ወይም በ61 52 77 ላይ መደወል ይችላሉ። ሞር ቲክቶክ ላይ ነው ስኪሊፋይ፣ ስኪሊፋይ ኢትዮጵያ ወይም ስኪሊፋይ 80 ብለው አት ብለው ቢገቡ ያገኙናል። እንዳልኩሽ ሶስት ብራንች አለን፣ ሳሪስ፣ መገናኛና ሜክሲኮ ብራንቾች አሉ። ሶስቱን ጋር መርጠው መሰልጠንና ስራ የሚያስጀምራቸውን ነገር ማግኘት ይችላሉ ማለት ነው በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ እድሉ ልስጥ ከሳምንት ባነሰ ጊዜው ውስጥ ሰልጥነን በትንሽ ካፒታል ብዙ ስራ ብዙ ጥቅም እናገኝበት ሴክተር እንደመሆኑ መጠን ሰዎች ባይፈሩ ብዙ ጥያቄዎች ይደውልናል ስልክ በሚደወልን ጊዜ ትሬኒንግ ሴንተር ጋር አዋጭ ነው ወይ በስንት ብር እንጀምራለን ምናምን ነው የሚሉት ና ሰዎች ያን ፊድ ትተው ደፍረው ቢጀምሩት የሚያተርፉበት ቢዝነስ እንደሆነ ይህንን ስንል ግን ሁሉ ነገር አልጋ በአልጋ ላይሆን ይችላል ግን ከ80 ፐርሰንት በላይ ከ90 ፐርሰንት በላይ አዋጭና በትንሽ ካፒታል መሰራት የሚችል አትራፊ ቢዝነስ ነው እና ሰዎች ጆይን እንዲያደርጉት ሪኮመንድ አድርጋለሁ። እሺ፣ ስለሰጠ ማብራሪያ እጅግ አድርገን እናመሰግናለን፣ እናመሰግናለን። ውድ ተመልካቾቻችን የፔፐር ባክ ስልጠናን እንዲሁም ደግሞ የማማከር አገልግሎትን በሚሰጠው ስኪልፋይ ጋር ተገኝተን ወደ እናንተ ስናደርስ የነበረው ፕሮግራም ይሄንን ይመስል ነበረ። የተለያዩ ስልጠናዎችን እንደዚሁም ደግሞ የማማከር አገልግሎቶችን የምትፈልጉ ተመልካቾቻችን እታች ባስቀምጥንላችሁ አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።